እነዚህ ከላይ ተጣሉ የተባሉ ሰዎች በራወጥተው ብዙ መከራ ስቃይተዋል ያኛውም ይኛውም ራሳቸው ተስማምተው ለአማራ ሲሉ ለአማራ ሲሉ ለተገፋው ህዝብ ሲሉ ለተገደለው ህዝብ በመጠረጃ ለተጠረገው ህዝብ ሲሉ ለሚያልቁት ወንድሞቻችን ለሚሞተው ህዝብ አዝነው አንድ ሆነው ቢመጡልን እመኛለሁ ይሄ ነው ምኞት በኢሃፓ ጊዜ ወጥቼ ታገል ነበር ለዛን ሰዓት ሻለቃ ዛዥ ሆኜ ሰራ ነበር። እንደዛ ስቃያችን አይተን ነው አሳልፈን ለማን ሰጠነው? ለሻቢያና ለወያኔ አሳልፈን ሰጠን። በምን በስልጣን ተጣልቶ ርጅን አመራሩ የነበረው እናም ባየ ዶክተር አምባዬ ምናምን የሚባሉ እነ ዶክተር ማተም የሚባሉ እነ ዶክተር እሸቱ እ እነ ዶክተር ያሸንፉ ነበር ነገር ግን እስበሳቸው በስልጣን ሲሻሙ መቼም ይህን ትግል ወደኋላ አንመልሰም። መቼም ይህ ትግል ወደኋላ ተመልሶ ከዘዋዲያ አማራ ነኝ ማለት ከንቱ ነው። ከላይ ያለው ብልሽት ወደታች መሬት ላይ ያለው ታጋይ ላይ አይደርስም ብለው አይሰጉም። አይበላሽም፣ በሳል ነው የአሁኑ ወጣት፣ ብስል ነው። እንዴት እንደተነሳን፣ እንዴት እዚህ ደረጃ እንደደረስን ያውቃል። በሁለት በሽተኛ እኛ አንበከን። ታችኛው አካል እንዲያውም ጥሩ ሁኔታ ላይ አለ ብየ መገም። ይኸውልህ፣ እኔ እኮ አሁን የቀረችኝ እንደ ኖር ኳልኩኝ ስድስት አመት ነው ወይም አምስት አመት ነው። እኔ እኮ ስልጣን ላገኝ አይደለም፣ ይወጣል። እኔ የአማራ ሕዝብ ነጻ ወጥቶ ለማየት ብቻ ብቻ፣ አማራ ነጻ ወጥቶ ብቻ አንድ ቀን ነጻ ወጥቶ አማራ ራሱን አውጆ በበነጋው ባርፍ ደስታውን አልችለም፣ እዛ አጠርቃለሁ። እውነቴ ነው። ምንም ባልቆርብም፣ ምንም ባልልም እጸድቃለሁ።